አንድ አዛውንት ለልጃቸው እንደዚህ የሚል ደብዳቤ ይጽፋሉ። ልጄ አሁን እንኳን አርጅቻለሁ፣ ጉልበትም ክዶኛል። በዚህኛው በአዲሱ ዓመት ማሳ መረቱን ማረስ አልቻልኩም። ከዚህ የተነሳ ድንቹን መትከል አልቻልኩም። ድንቹን ደግሞ ካልተከልኩ የሚበላው ነገር የለኝም። ከዚህም የተነሳ በእራብ መሞቴ ነው። ልጄ ምን ማድረግ አለብኝ? አሁን ጉልበት ክዶኛል በማለት እስር ቤት ላለው ለልጃቸው ይህን አሳዛኝ ደብዳቤ ይጽፋለሁ። ልክ ልጃቸው ምስር ቤት ሆኖ ይህን ደብዳቤ ካነበበ በኋላ ምላሹን ለአባቱ ይጽፋል። አባ ምንም ችግር የለውም። እኔ ማሳው ውስጥ የቀበርኩት ዳይመንድ አለ። እሱን ዳይመንድ ቆፍረ በማውጣት መሸጥ ትችላለህ። ከዛ ህይወትን በሱ እየተመገብክ መኖር ትችላለህ። ስለ አባቱ ምላሽ ይሰጣል። ልክ ልጁ ደብዳቤውን ለአባቱ ስልክ ያ ደብዳቤ ፖሊሶቹ እጅ ላይ ገባና ፖሊሶችም፣ የእውነትም ይሄ ልጅ ዳይመንዱን ማሳ ውስጥ ቀብሮ ነው የታሰረው በማለት ሙሉ ማሳውን ቁፋሮ ያደርጋሉ። ያርሳሉ ማለት ነው። ነገር ግን አንድም ዳይመንድ ማግኘት አልቻሉም። ከዚህም የተነሳ ልጁ ድጋሚ ሁለተኛ ደብዳቤ ለአባቱ እንደዚህ ስል ይጽፋል። አባቴ አሁን ማሳው ታርሷል መዝራት ትችላለ። ድንቹንም ማብቀል ትችላለ። እኔ እስር ቤት ሆኜ ለአንተ ላደርግልህ የምችለው ነገር ቢኖር ይሄ ብቻ ነው። ወዳጆች አንድ ነገር ዛሬ ማድረግ ፈልጋለሁ። ምናልባት በህይወታችሁ፣ በየትኛውም የህይወት መስመር ውስጥ ልትሆኑት ትችላላችሁ። አሁን ተቸገራችሁ ማለት ቀጣይ ዘመናችሁም የችግር ነው ማለት አይደለም። አሁን በህይወታችሁ አልተሳካላችሁ ማለት ቀጣይም ጊዜያት በህይወታችሁ አይሳካላችሁ ማለት አይደለም። ትኩረት ማድረግ ያለባችሁ ነገር ምንም ችግር ውስጥ ብትሆኑ መፍትሄ ታጣላችሁ ማለት አይደለም። በችግር ውስጥ ይሄ ልጅ ታስረው ለአባቱ ልክ ጥበብን ተጠቅሞ ማሳው እንድታረስ ማድረግ እንደቻለ በህይወት በየትኛውም ጎዳና ውስጥ ብትሆኑ መፍትሄ ማምጣት ትችላላችሁ። መፍትሄ የሌለ ችግር ፈጣሪ ለእናንተ አይሰጥም። ችግሩ ስለገባችሁ፣ የሆነ ችግሩ ስለወደቃችሁ፣ ችግር እናንተን ስለከበበ፣ አለም በእናንተ ላይ የተደፋ መስሏችሁ ራሳችሁን ለማጥፋት እየወሰናችሁ ያላችሁ እህት ወንድሞች፣ ሁሉም ነገር በቃ በእናንተ ላይ የተዘጋ ፈጣሪ ረሳችሁ መስሏችሁ፣ በህይወታችሁ ያማረራችሁ ያማረራችሁ ያላችሁ ሰዎች ይህ መልእክት ለእናንተ ነው። ሁሉም ችግር ከጀርባው ስኬት አለ። ሁሉም ችግር በጀርባው ምን አለ? መፍትሄ አለ። ወተት በጣም ሲከፋው በጣም ሲመታ እርጎ ይሆናል። እርጎ በጣም የከፋ ችግር ሲገጥመው አይብ ሆኖ ይወጣል። በነገራችን ላይ ከወተት በጣም የተቸገረው የተጨቆነው ወተት እርጎ ሲሆን ከወተት የበለጠ ዋጋ አለው። እርጎም በጣም የከፋ አደጋ ሲደርሰው፣ በጣም ሲገፋ አይብ ሆኖ ይወጣል። ከወተትም ከእርጎም ይልቅ የከበረ ዋጋ አለው። በህይወታችን ልክ የምታሳልፉት መከራ በፊት ከነበረባችሁ ዋጋ የበለጠ ዋጋ እንድታወጡ በህይወታችሁ የሚጨምር እንጂ እናንተን የሚያጠፋ የሚገድል አይደለም። ምናልባት ዛሬ ያላችሁበትን ህይወት አላውቅም። ነገር ግን ያን ህይወት እንደ ስፕሪንግ በመጠቀም ያለፋችሁበትን ህይወት እንደ ትምህርት በመጠቀም ነገ ላይ ትልቅ ቦታ መድረስ የሚችል ማንነት አድርጋችሁ ራሳችሁን መገንባት ትችላላችሁ። ስለዚህ ዛሬ ምናልባት በስደት ሀገር ላይ ልትሆኑ ትችላላችሁ በሀገር ውስጥም ሆናችሁ ተምራችሁ የሆነ ነገር ላይ ደርሳችሁ ህይወት የተዘጋባችሁ የሚመስል ህይወት ላይ ልትኖሩ ትችላላችሁ። ህይወታችሁን ታሪካችሁን በመሸጥ ያላችሁበትን ማንነታችሁን ያለፋችሁበትን አጠቃላይ ህይወት እንደ ትምህርት በመውሰድ የተሻለ መሆን ትችላላችሁ። በመጽሐፍ ቅዱስ ካያችሁ በወንድሞቹ የተጣለ ወንድሞቹ ቀንቶበት ወደ ጉርጓር ከዛም ወደ ግብጽ የሸጡት ዮሴፍ የተባለ ሰው አለ። ያ ሰው በእርግጥ እግዚአብሔር የገባለትን ታሪክ አረሳለትም። ነገር ግን እግዚአብሔር እንደ ሰዎችን መናቅ እንደሌለበት ስለ ሰዎች ችግርና ረሃብ ያሰውየ መረዳት መታሰር ምን እንደሆነ መሰቃየት ምን እንደሆነ በወንድሞች መከዳት ምን እንደሆነ መጠላት ምን እንደሆነ ይማር ዘንድ ዮሴፍ ላይ ይህን አደረገ። ልክ ዮሴፍ ንጉስ ከሆነ በኋላ የተራቡ ወንድሞቹ ሲመጡ መራብ ምን እንደሆነ በሕይወቱ ስላየ ያን ሕይወት አውቋል። መጠላት ምን እንደሆነ በሕይወቱ ስላየ ያን አውቋል። መከዳትን በህይወት ላይ ምንስል እንደሆነ ከወንድሞቹ ተምሯል። ስለዚህ የምታልፉበት መንገድ ካላችሁበት ደረጃ ከፍ የምትሉበት ነው። ዮሴፍ ተሸጠ፣ ወደ ጉድጓድ ተጣለ፣ ወደ ግብፅ ወረደ፣ ወደ እስር ቤት ወረደ። ከዛ ሁሉ ግን መጨረሻው ንግስና ነበረ። ህይወታችሁ በተገፋ ቁጥር እየጠነከረ እየበሰለ የትናንትናውን ለስላሳ ማንነት ይ ቶሎ የሚፈርሰውን የሚበላሸውን ቶሎ ስሱን ማንነት እያጠነከረ ይመጣል። በህይወታችሁ የሚደርሰውን መከራ እንደ ስፕሪንግ በመጠቀም ህይወታችን የምትለውጡ ሰዎች መሆን አለባቸው። ስስ መሆን የለባቸውም ለገፉ ሰዎች ሁሉ የምትሰበሩ ላጠቁ ሰዎች ሁሉ የምትጠቁ ለጥሉ ሰዎች ሁሉ ከዛም ተነስታችሁ ራሳችሁን የምትጠሉ ሰዎች፣ ካልተቀበሏችሁ እናንተም ተነስታችሁ ራሳችሁን የማትቀበሉበት አይነት እጅግ ደካማ ሰዎች መሆን የለባችሁ። መሆን ያለባችሁ ለማንም የማይበገር ከደረሰባችሁ መከራ ተነስታችሁ ዓለምን ሼክ ማድረግ የምትችሉ ሰው መሆን አለባችሁ። ያን መሆን የምትችሉት ምን ስትሆኑ ነው? የራሳችሁን ዋጋ ቫልዩ ማስጠበቅ ስትችሉ ነው። ይህን ነገር አስበ የራሳችሁን ዋጋ ማስጠበቅ የምትችሉት ምን ስትሆኑ ነው? ከማይሆኑ ሰዎች ጋር ህብረት ማድረግን ስታቆሙ ነው። ዋጋ ከሌላቸው ሰዎች ወይ ዋጋቸውን ጠንቅቆ ከማያውቁ ሰዎች ጋር ያላችሁትን ህብረት ማቆም ስትችሉ፣ ሁለተኛ የናንተን ዋጋ ከሚያሳንሱ ሰዎች እግኖር አድርጋችሁ ከህይወታችሁ ማውጣት ስትችሉ ነው። በሶስተኛ ደረጃ የናንተን ዋጋ ጠንቅቃችሁ ያውቃችሁ ህይወታችሁን ልክ በዛ ዋጋ ዋጋ እየሰጣችሁ መምራትና ሊድ ማድረግ ስትችሉ ነው። ከተመቻችሁ ማርክ ሶሉሽንን ሰብስክራይብ አድርጉ። ለብዙ ሰው እንዲደርስ ሼር በማድረግ ይህ ትምህርት ይጠቅማል፣ ህይወት ይለውጣል። በ2018 በእናንተ ውስጥ ያለውን መልካሙን ማንነት እንድታወጡ ያደርጋቸዋል። ስለዚህ ማርክ ሶሉሽንን ሰብስክራይብ አድርጉ። እግዚአብሔር አምላክ አገራችንን ይባርክ። ቸር ሰንብቱ።